የህዝብ ጥያቄ ለማስመለስ በሚል ሽፋን ጫካ የገቡ ኃይሎች ለሰላማዊ አማራጮች ቅድሚያ መስጠት እንዳለባቸው የጊምባ ከተማ አስተዳደር ነዋሪዎች ጠየቁ። በደቡብ ወሎ ዞን ጊምባ ከተማ አስተዳደር በመንግስት እየተሰሩ ያሉ ስራዎችን የሚደግፍና ጽንፈኝነትን የሚያወግዝ ህዝባዊ ሰላማዊ ሰልፍ ተካሂዷል። አንተነጸጋዬ ተጨማሪ አለው። ጽንፈኝነትን የሚያወግዝና መንግስት ዘላቂ ሰላምን ለማስፈን የሚያደርገውን ሁሉን አቀፍ ጥረት የሚደግፍ ህዝባዊ ሰላማዊ ሰልፍ በደቡብ ወሎ ዞን ጊምባ ከተማ አስተዳደር ተካሂዷል። የተፈጠረው ግጭት ክልሉን ለሁለንተናዊ ችግሮች ዳርጎታል ያሉት በድጋፍ ሰልፉ የተገኙ የህብረተሰብ ክፍሎች ሁሉም አካል ለሰላም መስፈን መስራት እንዳለበት ገልጸዋል። ብዙ ችግር በአካባቢያችን ላይ በክልላችን በተለይ ይኸው እንግዲህ ሁለት አመቱ ነው ምንም በማይመለከት ነገር ለህዝቡ በማይጠቅም ነገር ህብረተሰቡ ተለያየ ችግር ውስጥ ገብቶ ነው ያለው። መንግስት በትክክለኛው መስመር እየሄደ ወደ ሰላም ነው እያለ ጥሪ እያደረገ ነው። ይህን የማይቀበል አካል ታለ መንግስት የራሱን ስትራቴጂና አካህር መድ ያለበት ተምረው ነገ ሀገር ተረካቢ ይሆናሉ የተባሉ ልጆች ወደ ኋላ እየቀሩ ነው ያለው እና ሴት ልጅ መደፈሯ በጣም ያሳዝናል። ልጆች ትምህርት መቋረጣቸው በጣም ያሳዝናል። ሰላም ወዳድ ነው ህዝቡ። ሰርቶ ማደር የሚፈልግ ነው። ልማት አልሚ ነው የአማራ ህዝብ። እውነት አሁን እነዚህ ለአማራ ህዝብ ወጣን የሚሉ ጽንፈኞች እውነት ለአማራ ህዝብ ነው የወጡት? ተተኪ ትውልድ ሊያሳጣ የሚችል ስለሆነ ይህ የእርስ በርስ ጦርነት ለማንም አይጠቅምም። ሰላም ለሁሉም ያስፈልጋል። ሰላም ምግብ ነው። ሰላም አየር ነው። ሰላም ውሃ ነው። ሁሉ ነገር ያለ ሰላም ሊሆን ስለማይችል ጸሎት ለማድረስ ሰላም ያስፈልጋል፣ ለመኖር ሰላም ያስፈልጋል እና። በሱም እና ተርፈው ነገር ስለሌለ ሁላችንም ወደ ሰላሙ እንድንተባበር እንድንመለስ የሚል ነገር ነው። ያለ ታላቁ ኢባዳ ሶላትን እንኳን ስትወስድ ያለ ሰላም አያምርም። እኔ ማለት የምፈልገው ሰላም ለሁላችን ምግብ ነው። የሰው ልጅ ሰላም ከሌለው ኑሮ ኑሮ አይደለም። ሀብታሙም፣ ድሃውም፣ የሃይማኖት መሪውም፣ ባለስልጣኑም ሁሉም ሰላም የሚኖረው ሰላም ስለሆነ ስለዚህ ለሰላማችን የጋራ ሰላም ያስፈልጋል። መመካከር አለብን፣ መነጋገር አለብን። እኛ በተነቋቆርን ቁጥር አላስፈላጊ ጣላት ከኋላ እየወለድ መሆኑን ሊገባን ይገባል። በሰላማዊ ሰልፉ ለውስጥና ለውጭ ጸረ ሰላም ኃይሎች ተገቢው መልእክት ተላልፏል ያሉት ደግሞ በብልጽግና ፓርቲ የጊምባ ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ መሐመድ ጋሻው ናቸው። ለዘላቂ ሰላም መስፈን ማህበረሰቡ የድርሻውን እንዲወጣም ኃላፊው ጥሪ አቅርበዋል። ኢኮኖሚያዊና ማህበራዊ እንቅስቃሴዎች እየቆሙ ያሉበት ነባሪያ ሁኔታ ስለሆነ ህብረተሰባችን በከፍተኛ ደረጃ ተማሯል። ከዚህ አንጻር አሁን ሁሉም ልክ የጸጥታ መዋቅሩ እያደረገ እንዳለው ተጋሎ ሁሉም ማህበረሰብ የትኛውም አካባቢ ላይ አሁን እንደጀመረው ይህን አጠናክሮ ልጆቹ ወደ ሰላም እንዲመጡ የማይመጣ ካለ ደግሞ የኃይል እርምጃ እየወሰደ ክልላችን ፍጹም ሰላማዊና የልማትና የዲሞክራሲያዊ ክልል እንዲሆን ጥረት እንዲያደርግ ነው ለማህበረሰቡ ማስተላለፍ እንፈልገው።